ላ ሆደ በሰ ሲሉ ተጻፈ በወርቁ ስራ ብሎ ሲለት ቅብሩ ሴነካት አጠቃላይ ከክትትልና ድጋፍ ጀምሮ እንዲያስረድና ቀጣይ ደግሞ ትምህርት እንዲወሰድበት ነው የሚያስፈልገው። አሁን መሬት እንደ ሰው እየታመመ ነው፣ በነገራችን ላይ ማለት አሲዳማነቱ እየጨመረ መሬት እንደሰው እየታመመ ስለሆነ መሬትን የማከም ደረጃ ደግሞ በግብርና ከቢሮ ጀምሮ ፕሮግራም ተይዞ እየተሰራ ነው። አለፋም አንዱ አሁን በዚህ ፕሮግራም የምንጎበኘው የታከመና ያልታከመ የገበሬ ማሳ እየጎበኘ ነው። ፕሮግራሙን ላመቻቸው የፌስአርፒ ፕሮጀክት እና የአለፋ ግብርና ጽህፈት ቤት እናመሰግናለን። አለፋ በጣም በጠንካራ የአፈር አሲዳማነት ከተጠቁ ወረዳዎች አንዱ ነው። ከትናንት በፊት የነዚህን ሰብሎች ጉማና ቀጥታ ለፌዴራል ልከናል። ያሉበትን ጉማና ስለሚያውቁ ማለት ነው። አለፋል የውቋል ከፍተኛ ሲዳማ ከፍተኛ ምርት አምራች ወረዳ ከመሆኑ አንፃር በአሲዳማ የተጠቃ ስለሆነ ሁለተኛው አላማ አሲዳማነትን ማከም ነው። ባለው ፕሮግራሙ ምንድን ነው? ያው በአጠቃላይ የተሻሻሉ አሰራሮችና እንደገና ደግሞ ገበያ ተኮር በፕሮግራሙ ከተመረጡ ሰብሎች መካከል አንዱ ስንዴ ነው። እኛ ማሳየት የፈለግነው እዚህ ነው። ምናልባት አሁን እዚህ ተጋባዦችን በተመለከተ ይሄን ተሞክሮ እንዲያዩት የተሰራውን ስራ እንዲያዩት ፈለጉ። በተመለከተ ወረዳ ላይ በብዛት የሚሰራውን ስራ አንደኛ ማወቅ ማየት የሚያስፈልግ ስለሆነ ነው። ሁለተኛ ደግሞ እዚህ ቀበሌ ያሉ አርሶ አደሮች እንዲገኙ ተፈልጎ ነበር። ዞሮ ዞሮ ይሄን ቦታ ስንመርጠው እዚህ ከላይ የምታዩት ስንዴና እዚህ በዚህ ስንዴ መካከል ልዩነት አለ። እኛ ወረዳ ላይ ያው ስንዴ ገና በክላስተር መመረት ገና ያው በቆሎና ስንዴ ነው ያለነ ስለምናሰሩ መስቶች ናቸው። በዚህ በቀበሌው የተሰጠ ከተሰጠቀን ጀምሮ ግብርናዎች እንዴት እንደምንዘረው እና አሲዳማነቱም እንዴት እንደምንዘረው አስረዱን። እነሱ በነገሩ መሰረት መጀመሪያ እንትን ዘራነ አሲዳማነቱን አፈሩን ከዛ በኋላ ስንዲሆን ዘራነ። አሁን እስከ አረሙ ድረስ አንስተው እስካሁን ድረስ ይሄው እየተከታተሉ ነው ያሉ እነሱ የእንግሊዝ ስለምርታማነቱ እንዳጠቃቀሙ እንግዲህ፣ ይሄው አጭደን ካወቃነ በኋላ ነው የምናየው ነው እንዴት እንደሚጠቅም ከከገዝ የሚብለጥ ይነስም እስካሁን ድረስ ስለማናውቀው፣ እንዲቀጣይ ግን የታየነ ታየነ በኋላ ይሄው ጥቅማማነቱን አይተን ጥቅም እንደሚሰጥ መቼም ተስፋ አለኝ። እንደራሴ ትባላለሁ። ምናልባት እኔ ከዚህ ቀበሌ በግብርና ባለሙያ አይንስ እንደ ተመልመለን ስናመጣ አስራ ሁለት ሰዎች ነው በቀበሌ ተመልመለን ስናመጣ፣ በነ ጋሻ በጄ ነው። በደምብ ስልጠናው ነው እዛ የተከታተልነው ነው በደምብ ነው እንደሚዘራ ላይ ከዛ በኋላ ያቺን ለግሏ አቺ ለግሏ ሳይነካ ተዘራ እንግባር ተነሳ። ከዛ በኋላ ዘር ላይ ማለት ነው ትንሽ የተወሰነ እንትን ላይ ገጥሞና ዘንድሮ የኔ ጭቃ ላይ ማለት ነው ኖራ መሆን የነበረበት ተደረቀ አፈር ላይ ነው እና ዘር ላይ ትንሽ የመጡ ዘሮች መሬት ላይ መለማመድ ምን ኖራ በደምብ ነው። በኖራ ከምን የሚመረት ዲፈረንስ አለው ያለውና ኖራ የወሰደና ያልወሰደው በጣም ትልቅ ዲፈረንስ አለው። ያልወሰደውንም በላይኛው በኩልኛ አይተነዋል። እኛ እንኳን አልዘግተም ማለት ሁሉም ሰው ማየት ነበረበት ተሞክሮ ማለት ነው። ስለዚህ በቆሎ ማሆኔ ይለያል፣ በጣም ይለያል። ከፍተኛ ምርት እንደሚያስገኛ ባይናችን እያየን ነው ስለሆነ ማለት ነው። ስለዚህ ትልቅ ዲፈረንስ አለው ኖራ መጠቀምና ለመጠቀም ዲፈረንሱን እያየን ስለሆነ አርሶ አደሮች በትኩረት እንዲሰሩ የሚቻይ ነገር እንስላለው ጥራችን አከራቹ ወጣታቹ ያመሰገነ እንደተቋል እንደወራታቹ ተጨባጭ ነው። ታውን ከዘንቀብ ላይ ላይ ምን አሲዳማ የታከመ እና ያልታከመን ስናይ የታከመው የተሻለ ውጤት እያየነው ነው። የገብሬ ባል በተለይ ወደ 3900 ኩንታል የሚሆን አሰራጭተናል። አንደኛው ايه ምርጥ ዘር በተለይ 660 አንድ እና 549 ምርጥ ዘሮችን ከ2500 ኩንታል በላይ ያሰራጨንበት ሁኔታ አለ። ይሄ ደግሞ ላርሶ አደሩ አሰራር አንዱ ምርትና ምርታማነት ለማሳደግ ስለሆነ ይሄን አርሶ አደሩ በስልጠና ከሙያተኛ እስከ አርሶ አደር በስልጠና በአግባቡ ወስዶ ተግባር ላይ ያዋለበት ሁኔታ አለ። ይሄን ተሞክሮ ወስደን ሌሎች ቀበሌዎችም ተሞክሮውን ወስደው እንዲሰፋ፣ አርሶ አደራችን በተግባር ያምናል፣ በአሰራር ያምናል። ይሄን መሰረት አድርገን ቀጣይ አሰራርን ማዘመን ቴክኖሎጂን መጠቀም ይጠበቅብናል ማለት ነው። የከዘማሽኬ ቀበሌ የጣበላ ፍኑ በ3 ሄክታር በ12 አርሶ አደሮች በኖራና ያለ ኖራ ሙሉ ፓኬጅን ባሟላ ባሟላና ባላሟላ በሚል በመስክ ባየነው አግባብ ወደ 24 ኩንታል በኖራ ታክሞ በሰፊው ያየነበት ሁኔታ አለ። እንደዚሁም ደግሞ በቆሎ በኖራና ያለ ኖራ 661 ቢሆንም ልዩነቱ ምንድንነው? በአፈር ለምነት ምን ያል ተጎርቷ የሚሆን ልዩነቱን ለማሳየት በሰፊው ስራ የተሰራበት ሁኔታ አለ። የልምድ ልውውጥ ለመውሰድ የአርሶ አደሮች ማሳ ላይ ያለው ተሞክሮ፣ ምርጥ ተሞክሮ ምንድነው? የህዝብ ቁጥር ከልክ በላይ እየጨመረ ሲሄድ መሬት እንደ ፕላስቲክ አይለጠጥምና ከዚህ አኳያ ተደጋጋሚ ሲታረስ የላይኛው የአፈር ክፍል እየታጠበ ሲሄድ አሲዳማነት እየተበራከተበት ያለበት ሁኔታ አለ ማለት ነው። ለዚህ ደግሞ ልክ እንደ ሰው የጤና መድን የመሬት ጤና መድን ማስፈልጎት መሬትን በኖራ ማከም አስፈላጊ ነው ተገኝቷል።